ዶክተር ከሌ የሚያገኘዋትን አትን አስር ሺህ ብር አንተ ለምሳ ነው የምትከፍላት። ዩ አር ኖት ቪክቲም ኦፍ ዘ ኮስት ኦፍ ሊቪንግ ቢካዝ ዩ አር ኖት ሊቪንግ ዊዝ ዘ ፒፕል። ህዝቡ የሚኖርበትን ሮሮ አይረዱትም። ጥያቄያችን ፖለቲካዊ አይደለም። ጥያቄያችን ፖለቲካዊ አይደለም። ህይወታችን ዋጋ የሚኖረው ሲከፈለን ነው። እርካታ ቤት ኪራይ አይከፍልም። እርካታ ቤት ኪራይ አይከፍልም። ለቀጥተኛ ጥያቄ ቀጥተኛ መልስ ያስፈልገናል። ኢናፍ ኢዝ ኢናፍ። ኢናፍ ኢዝ ኢናፍ። ሳንበላ መስራት አንችልም። ሳንበላ መስራት አንችልም። ፎር ዴይስ ሌፍት። ፎር ዴይስ ሌፍት። ህይወታችን ዋጋ አለው። ህይወታችን ዋጋ አለው። እስኪ የገባችሁት ቃል አለ፣ ስራ ማቆም አችሉም ለምትሉ ወንድሞች አንዳንድ ነገር ልበላችሁ። እኛ ቃል የገባነው ማህበረሰቡን ለማገልገል እንጂ ለመቸገር እና ለመራብ አይደለም። ስለዚህ የገባነውን ቃልም እስኪ ቃል በቃል ልበላችሁ። አንድ ጊዜ በመጀመሪያ የቀኝ እጃችንን ወደ ላይ ከፍ እናደርጋለን። በዛሬው እለት የሕክምና ዶክተርነት ማዕረግን ስቀበል የሰው ልጆችን በዘር፣ በጾታ፣ በእድሜ፣ በሃይማኖት፣ በፖለቲካ አቅምና በውለታ መላሽነታቸው ሳለይ ሰብአዊ ክብራቸውን ሳልደፍር ምስጢራቸውን በከፍተኛ ደረጃ በመጠበቅና እንዳስፈላጊነቱ ከሌሎች የጤና ባለሙያዎች ጋር በመተባበር ለማገልገል ህብረተሰባችን ሁሌም ለበሽታ የተጋለጠ በመሆኑ የግል ምቾቴን መስዋዕት በማድረግ የእርዳታ ጥሪውን በእውነታና ባለኝታነት ለመመለስ እውቀቴን ሰዎችን ለመጉዳት ላላውል በግልም ሆነ በቡድን በመጣር አቅሜ በፈቀደው መጠን የህክምና አስተዋጽኦ ለማበርከት ቃል እገባለሁ። ይህን ቃሌንም ለመጠበቅ ፈጣሪ እየርዳኝ። እኛ የገባነው ቃል ይህ ነው እንጂ ቁርስ፣ እራት፣ ምሳ ላለመብላት አይደለም። ቤት ክራይ ላለመክፈል አይደለም። አመሰግናለሁ። ዛሬ ምሳ የምበላው እናንተን እያጫወትኩ ይህንን ቪዲዮ አይተን እንመልሳለን። የተማርነው ለማርነት አይደለም። የተማርነው ኢትዮጵያ ድሃ ሀገር አይደለችም። ኢትዮጵያ የገጠማት ችግር ምንድነው? አሁን ከጭንቅላታቸው የበለጠ ደማቸውን የሚያስቀድሙ ሰዎች ስለሚመሯት፣ ለዚህ የማሳየው ይሄ ነው። አንድ ዶክተር ልጆቹን መቀለብ፣ ራሱን ማስተዳደር አቅቶት ከዚህ ሁሉ ትምህርት ከዚህ ሁሉ ልፋት በኋላ አንድ የመንግስት ባለስልጣን ደግሞ የሆስፒታል በጀት በሚያክል ገንዘብ ሰርግ ሲደግስ ታያላችሁ። እና ችግሩ በጣም ተወሳስቧል። በጣም በሚያሳዝን ሁኔታ የተማረ የምትሉት ሰው በቲክቶከር ሲቀና ያየሁት ኢትዮጵያ ውስጥ ብቻ ነው። ቲክቶከር ኢዝ ሜኪንግ ሞር ማኒ ዳን አ ዶክተር ዳት ኢዝ ሴቪንግ ላይፍ ዳት ኢዝ ሶ ኢምባራሲንግ። የምር ነው የምላችሁ። ዶክተሮች ምናምን ቦክስ ያረጉልኛል። የቤት ኪራይ መክፈል አቃተኝ እንደዚህ እንደዚህ እንደዚህ በጣም በሚያበቃ ሾኪንግ የሆነ ምናምን መስማት ከዶክተር አይደለም ከሆስፒታል እራሱ ሴኩሪቲ ሰራተኛ የማይጠበቅ ነገር ማለት ነው። ምን ለማለት ፈልጌ ነው? ኢትዮጵያ ብር ስለሌላት አይደለም ይሄ ነገር የተፈጠረው እንዳልኳቸው ያው ከጭንቅላት ደም የሚበልጥባቸው ሰዎች ስለሚመሯት ነው። ይሄ ደግሞ ማሳያው ይሄ ነው። ከዚህ በላይ ምንም ነገር የለም ሀገሪቷ ውስጥ። ታይቶ የማይታወቅ አይነት ሰርግ አይተናል ሰሞኑ። ገንዘቡ ሊጂቲሜት ሊመጣም እንትንም ማለት የመንግስት ባለስልጣን እንደዚህ አይነት ነገር ኢትዮጵያ ውስጥ ማድረግ የለበትም ብዬ ነው የማምነው። ነጋዴ ሹር ኖ ፕሮብለም፣ ሌላ ቢዝነስ ማን ያስ ኖ ፕሮብለም። ባት የመንግስት ባለስልጣን እና ደግሞ በጣም የሚያናድደው አብሮ ለህዝብ ድምጽ መሆን ሲገባቸው አብሮ ከስር ከስር የሚያፈሉት እንትኖች ናቸው። ይሄ ጋዜጠኛ ምና የምትሏቸው እንትና እኮ ጥሩ ሰው ነው፣ እንትና እኮ እንደዚህ ነው፣ ኮሚሽነሩ እኮ እንደዚህ ናቸው፣ ጠቅላይ ሚኒስትሩ እኮ እንደዚህ ናቸው። እኛ መቼ አይደሉም አለ። እኔ ከጠቅላይ ሚኒስትሩ ጋር ምን ጉዳይ አለኝ? እኔ እኮ ምንም ፐርሰናል የሆነ ችግር የለብኝም፣ ባገኛቸው ተጨባብጠን እና ምን ማልፍ ነው ይመስለኝ እንጂ ምንም ቂምም ጥላቻም የለብኝም። ባት ዌን ዩ አር ሲቪል ሰርቨንት ሲቪል ሰርቫንት ሰው ልታገለግሉ ነው። ከዛ አቅጣጫ እንትኑን ሀዲዳችሁን ጥላችሁ በሄዳችሁ ቁጥር ግን ያ የመንግስት ገንዘብ ነው የእኛ ገንዘብ ነው። ስለዚህ ያ ገንዘብ ደግሞ በቃ መጠየቅ አለበት። የት ነው ያለው ወዴት ገባ ምናምን ነው እንጂ እንዲህ እንትና እኮ እንደዚህ ጥሩ ሰው ነው እንደዚህ እያላችሁ የምታሸረግዱ ሰዎች ማለት ነው። አይ ዶንት ሃቭ ኤኒ ፐርሰናል ፕሮብሌም ዊዝ ኤኒ ዋን። ይሄ ክሪቲክ ይሄ እንደዚህ አይነት እንትን ሲሰጥ ምንድን ነው ስሙ እንደዚህ አይነት አስተያየት ሲሰጥ ከስር እየገባችሁ እንዲህ እንትኑ የምትሉ ሰዎች ክሪቲሳይዝ ሲደረጉ ምናምን በጣም ደስ የማይላችሁ ሰዎች ምን ሆናችሁ ነው? ምናችሁ ነው የሚያማችሁ? የምሬ ነው ምላችሁ ግን ኖርማል ነው። ለእናንተ ቤታይ ከንትና ጋር ስለምትተዋወቁ ብቻ በቃ ያ ነገር ኖርማል ነው፣ ችግር የለው። አይ እሱ እንደዚህ አይነት ሰው አይደለም እንዲባል ነው። የመንግስት ባለስልጣን እስከሆነ ድረስ መተቸት አለበት። እያደረጉ ያሉት ነገር እንትን ካሉ መጠየቅ አለበት። ከሌላው ሰው ከሌላው ከነጋዴው ከምናምኑ በተለየ ዶስ ፒፖ እናንተን ሊያገለግሏችሁ ነው ቃል ገብተው ስራ የሚሰሩት፣ ከዛ ቃል ከጎደለ መጠየቅ አለባቸው። ሲምፕል አስተሃል ግን እንደው አያሳዝናችሁ ምን እኮ እነዚህ ከዚህ በኋላ ሳሁን እኮ እኔ የሚገርመኝ እኮ እሺ፣ እነዚኞቹ ዶክተሮች እሺ፣ በአንድ የመጥፎ ዕድል አጋጣሚ በቃ ላይፋቸው ተበላሸ ብለን አስበው ከዚህ በኋላ የሚመጡትስ እንዳለ የኢትዮጵያ ተማሪ የሚመጣው አዲሱ ትውልድ እንትን እንዲሆኑ ቲክቶከር እንዲሆኑ ነው የምትፈልጉት እንዴ እ ምንድን ነው? አሁን ምን አይተው ነው እነዛኞቹ የሚያድጉት ዶክተሮች በየአደባባዩ እየወጡ ልጅነታችንን ተነጠቅን ሲሉ፣ ትምህርትን የሚያክል ነገር ተምሮ በቃ ትምህርቱ ዋጋቢ ሲሆን፣ እንዲህ ቀላል ትምህርት አይደለም። ዶክተር ለመሆን የሚያጠፉት ጊዜ ኢነርጂ፣ ወጣትነታቸውን በሙሉ ነው የሚሰዉት። እነዚህ ሰዎች አደባባይ እየወጡ እንዲህ ሲሆኑ ትምህርት ቤት ለምን ትምህርት ቤቶቹ ለምን ዘግታችሁ ታዲያ እንትን አታደረጓቸውም? የቲክቶክ ስቱዲዮ አታደረጓቸውም? ፎቶ ምናምን ሁሉም እየሄደ እንዲህ እንዲህ እያለ ፎቶ ይነሳበት ይኖ ቤሽቲያ ይላል። በዚህ ጉዳይ የአንድን ሰብ ስፔሻሊስት ታሪክ ብቻ አላውራና አላቁም። ሰብ ስፔሻሊስት ማለት እንግዲህ በሕክምና ትምህርት ውስጥ ሰባት ዓመት ከተማሩ በኋላ ሰብ ስፔሻላይዝ ለማድረግ አምስት ወይ ስድስት ዓመት ድጋሜ ሬዚደንሲ ወይም ደግሞ ፌሎሺፕ ተምረው የሚጨርሱ የሕክምና ባለሙያዎች ናቸው። እና እቺ ሰብ ስፔሻሊስት ኢትዮጵያ ውስጥ ካሉ ስልሳ ብቻ ሐኪሞች ውስጥ አንዷ ናት። ከዛ በላይ እንኳን በዚህ ሙያ ምንም ባለሙያ የሌለበት ሶስት አይነት ሰብስ ስፔሻሊቲ ውስጥ ያለች ባለሙያ ናት ማለት ነው። እና የሚከፈላት ደሞዟ ብቻውን ቤት ኪራዩን መክፈል አይችልም። ያ ማለት በጣም የተጋነነ ትልቅ ቤት ፋንሲ ቤት ውስጥ ስለምትኖር ባለሙያ አይደለም የምነግራችሁ። ኖርማል ሬጉላር የሆነ ኮንዶሚኒየም ተከራይታ ስለምትኖር ባለሙያ ነው የምነግራችሁ። እና ይቺ ባለሙያ ወለደች። እንግዲህ ወልዳ እረፍት ላይ ከሆነች የሚከፈላት ደሞዟ ብቻ ነው ሌላ ይሄ ዲዩቲ የሚባለው ወይም ኦቨርታይም የሚባለው ክፍያ እስካልሰራች ድረስ አይከፈላትም። ስለዚህ ይቺ ባለሙያ ቤት ኪራን ትከፍል የነበረው ቤተሰቧን ታስተዳድር የነበረው ደግሞ በምትሯሯጠው ብርና ኦቨርታይም በሚከፈላት ወይም ደግሞ ዲዩቲ ይሄ የማታ የሌሊት ስራው እነዛ ተደማምረው ነው ማለት ነው። ስለዚህ በደሞዟ ብቻ ቤት ኪራውን መክፈል ስለማትችል ምንድን ነው ያደረገችው? በቀዶ ሕክምና ነው የወለደችው፣ በሴትስን የወለደችው ከወለደች በኋላ በሰባተኛ ቀኗ ተነስታ ወደ ስራዋን የገባችው የማለት ሰባተኛ ቀኗ ላይ በድንገተኛ ኦፕሬሽን ቆማ እየሰራች ነበር ማለት ነው። እና መቼም አይደለም ስድስት ወርጡ ታጥቦ ብሎ የሚመክር ባለሙያ ይቅርና ማንም ሰው በሰባተኛ ቀን ተነስቶ ልጁን ጥሎ መሄድ አይችልምም አይፈልግምም። እና አንዳንዴ ግን ያለንበት ደረጃ ይሄ እንትን አይደለም እየተጠየቀ ያለው ባለሙያ እየጠየቀ ያለው በጣም የተጋነነ ነገር ሳይሆን ጀስት ምን ያህል ቤዚክ ነገሮች ዲፊካልት እንደሆኑበት እና በእንደዚህ አይነት ውጥረት ውስጥ ሆኖ ደግሞ ሕክምናን መስጠት የሰውን ችግር መረዳት ምን ያህል አስቸጋሪ እንደሆነ እንግዲህ ጀጅመንቱን ወይም ደግሞ ውሳኔውን ለተመልካች ትቼዋለሁ። ዶክተር መቅደላዊት ነኝ፣ የህፃናት ቀዶ ሕክምና ስፔሻሊስት። ሰላም ጤና ይስጥልን የማህበራዊ ሚዲያ ማህበረሰብ በሙሉ እስኪ እንዲሁ ለመጀመሪያ ጊዜ በህይወት የተሰማኝን እውነተኛ ስሜት ለማህበራዊ ሚዲያ ላጋራብዬ ነው በቪዲዮ መልክ ነው ዶክተር አለልኝ ይባላለሁ ሀኪም ነኝ ከተወሰኑ ወራት በኋላ ስፔሻሊስት ሆናለሁ እና በጣም ስፈልገው የነበረ ግን በዚህ ወቅት ሳይሆን ወደፊት ከልቤ ከልቤ ገባበታለሁ ብዬ የነበረ የሐኪሞች የመብት ትግል፣ የፕሮፌሽናል ራይት ትግል በማልጠብቀው ሰዓት በጣም የምፈልገው ትግል ስለተፈጠረ እስኪ እውነተኛ ስሜት ላጋራችሁ ማለት ሐኪም በመሆናችን እኔ ወይም ደግሞ እስኪ የሁሉንም ራይት የሁሉንም ሐኪሞች ላልወክል እችላለሁ። የራሴን ብቻ እስኪ ላጋራችን ነው። ሐኪም በመሆኔ ሐኪም በመሆኔ የደረሰብኝ ነገር ቢኖር ድሃ መሆን ሳይሆን ድህነት፣ ድሃ መሆን ወንጀል አይደለም። አት ሰም ፖይንት ያልፍልሃል ወይም ያልፍልሻል። ሆፕለስ መሆኑ ሆፕለስ በህይወቴ ሀኪም በመሆኔ ያተረፍኩት ነገር ኦሬልስ ደግሞ ሀኪም በመሆኔ የደረሰብኝ የእውነተኛ የእውነተኛ ጥቃት ሆፕለስነስ ሆፕለስነስ አይ ዶን ለተወሰኑ ደቂቃዎች ሆፕለስ ሆናችሁ ወይም ደግሞ ዳት ሴንስ ኦፍ ፊሊንግ ተሰምቷችሁ ካወቀ ትረዱኛላችሁ ብዬ አስባለሁ። እና ሀኪም ሀኪም በመሆን ድህነት ድህነት ሌላ ነገር ነው። ድህነት ሌላ በጣም ብዙ ብዙ ኮንቴክስት የሚፈልግ ነው። ግን ሆፕለስ መሆን እጅግ እጅግ ከባድ መጽሐፍ ቅዱስ ላይ እንደው ካልተሳሳትኩ እምነት ፍቅርና ተስፋ ለዘላለም ጸንተው ይኖራሉ። ከሶስቱ ግን ፍቅር ይበልጣል። እኔ ብዙ ጊዜ በዚህ ፕሪ ኮንቴክስት ብዙ ጊዜ ተከራክሬም ሳላምንበትን ሳለምንበት አለፍ ያውቃለሁ። ከፍቅርም ተስፋ ይበልጣል ብዬ ነው የማምን። እኔ እንደ አንድ ግለሰብ ነው፣ እንደ አንድ አማኝ አይደለም። እንደ አማኝ አትሰዱ፣ እንደ ግለሰብ ብዙ ብዙ እንትኖች ይኖሩኛል፣ ብዙ የግል ሕሳቢዎች ይኖሩኛል። እና አንደኛው ተስፋ ይበልጣል ብዬ ማመሰው ነው። ምክንያቱም ተስፋ ከሌለኝ፣ እኔም ተስፋ በሌለ ሰዓት ፍቅር ምንም ነው እምነትም ያንስብኛል እምነቴም፣ ያለች ትንሿ እምነት እራሱ ትሸረሸርብኛለች እና ሐኪም መሆኔ ሐኪም በመሆኔ ምናልባት ለብዙ ዓመታት መማሬ እና ፋይናሌ ሐኪም መሆኔ ሆፕለስነስ ነው እንደወርስ ያደረገኝ። ፋይናል ማለት ከዛ በፊት የነበሩኝ በጣም አዩዝ ትሃ በጣም ሆፕፉል ሆፕፉል ቻይልድ ኢቨንትስ ቬሪ ሆፕፉል አዶለሰንት ኢቨንትስ እና አዳልት ከሆንኩ በኋላና ሐኪም ከሆንኩ በኋላ አስቤው ተሰምቶኝ የማያውቅ ፊሊንግ የመጣብኝ ሆፕለስነስ ተስፋ ቢስነት እኔ ነው። በጣም ማህበራዊ ሚዲያ ላይ እንደዚህ ብዙ ቪዲዮ እየሰራችሁ እንትን የምታደርጉ ሰዎች አደነኳችሁ በእውነት። ይቺ ራሱ መስራት ውስጤ ውስጥ የተረበሸብኝ ይችን መስራት ራሱ ግን ግን ቲፕ ኦፍ አይስበርግ ነው የምነግራቸው። ቲፕ ኦፍ አይስበርግ ሆፕለስነስን ሆፕለስነስን በደንብ ሴንስ የምታደርጉት አይ ቲንክ አይ ቲንክ ሐኪም ስትሆኑ እየመሰለኝ ነው። ሁሉ ክላሲካል ዴፊኒሽን ሁሉ እየመሰለኝ ነው። ብዙ ጓደኞችን አንደርግራጁዌት አብረን የተማሩትን ፖስት ግራጁዌት አብረን የተማሩ ያሉትን በተለያየ አጋጣሚ ገና ልጆችን ጠይቅ ሐኪም መሆን ወንጀል እስኪመስል ወንጀል እስኪመስል፣ የቱ ጋ ነው የተሳሳትኩት? የቱ ጋ ነው በህይወት የትልቁ ሚስቴክ የሰራሁት? ያ የሆነ የውዝ እያለሁ ያ በጣም ሆፕና ኢንስፓይሬሽን የት ሄዶ ነው ብዬ ሳስብ አይ ቲንክ ሐኪም ሀኪም ከሆንኩ ባለ ቶታል ኮላፕስ ቶታል ሸትዳው ያመጣሉ። ደግሞ እኔ በቻልኩት መጠን ሀኪም ብቻ ሳይሆን የቻልኩትን ያል ትክክለኛ ያል ትክክለኛ ሀኪም ኢምፓርሽያል ኒውትራል ፌር ኮምፓንሽኔት ሪስፔክትፉል እና ኬሪንግ የሆንኩ ሀኪም ደግሞ በቻልኩት መጠን በቻልኩት መጠን በቻልኩት መጠን ምንም አይነት ከምንም አይነት ፐርሰናል ጥቅም ወይም ደግሞ ጌን አንጻር የማላይ ሀኪም ለመሆን በመሞክሩ በሞከርኳቸው አጭር ዘመናት ሳትስፋክሽን በጣም ደስ ይላል፣ ሳትስፋክሽን በጣም ደስ ይላል። እውነት ለመናገር ፔሽንቶቻችን ያከምኳቸው ፔሽንቶች የመጠው የሚነግሩኝ የሚያወሩኝ ፔናቸው እና ይሄ አንደርስታንድ አድርጌያቸው ሳስረዳችሁ ያላቸው ሪል በጣም ደስ ይላል፣ በጣም ደስ ይላል። ግን ግን ግን ከዛ የሚበልጥ ፊሊንግ አለ። እውነት ከዛ የሚበልጥ በጣም አደገኛ ፊሊንግ ሶስተኛ ክፍል ትምህርት ያቋረጡን የእጎቴ ልጅ ስድስተኛ ክፍል ትምህርት ያቋረጠውን የእኩያዬን የእድሜ እኩያዬን እኔ የሰላሳዎቹ ገብቻለሁ የእድሜ እኩያዬን የትል ሳይ ሌሎች በተለያየ አጋጣሚ አንፎርቹኔትሊ አንፎርቹኔትሊ እኔ በጣም በጣም ይሄ ተራና በጣም ቀናተኛ ያል የሌለብኝ እኔት ብሄቪሬ ውስጥ የሌለ አዲስ ብሄቪር ነርቸር እስከማድረግ ድረስ የደረስኩ ቀናተኛ ብኢት ምቀኝነት፣ ጀለሲት ይበሉት እስከዛ ድረስ እስኪሰማ ራሴን ቴስትስ እስከማድረግ ዋሳፕንኝ ዋትስ ሀፕኒንግ ኢን ማይ ማይ ብሬን እስከምል ድረስ የደረስበት ፊሊንግ አይቲስ አይ ቲንክ አይ ቲንክ አኳሊ ያደረኩት ሐኪም ከሆንኩ በኋላ ሕክምና አይ ሚን ከዚህ በላይ ዲቴል መሄድ እያንዳንዱ ቴክኒካሊ ነገሮችን ማውራት ይሄ ስለ ዲዚዝ ኤክስፖር ደም ስንት ጊዜ በራያችን ላይ እንደሚረጭ ሄፓታይትስ፣ ለኤችአይቪ ኤክስፖዠር ያ ያ በጣም ሌላ ጉዳይ ነው፣ ያንን ዊ ከን ሀንድል ኢት። ያንን ያንን እኔ የማህበረሰቡ ግዴታ ነው ወይም የመንግስት ግዴታ ነው ብያላስብ፣ ግን የመንግስት ግዴታ ነው ብዬ ማስብ ያኔ ልክ ያኔ ጠቅላይ ሚኒስትሩ ሌሎች ሚኒስተር የሚኒስተር ኃላፊዎች ሌሎች ትላልቅ ሰዎች ልክ ሲያድጉ አስፓየር የሚያደርጉትን አስፓይሬሽን ቶታል ኮላፕስ ቶታል ኮላፕስ ማድረግ የሚችል ደረጃ የደረስኩበት ፕሮብለሙን ነው እኔ ማውራት የፈለግኩ ፕሮብለሙ። እውነት እውነት እውነተኛ ችግር ነው ያለብን እውነተኛ ችግር። በጣም ዲቴል አሊድባችሁ እንዲችን አይ ነው። በጣም አንድሽ ምናምን ፎሎወር ነው ያሉኝ ማህበራዊ ሚዲያ ላይ አክቲቭ አይደለሁም። ኢንትሮበርት ነይ ብዬ አይደለሁም፣ ግን ኢንስፓይሬሽኔ በራሴ ህይወት በራሴ ዓለም ውስጥ እውነተኛ ሰው ሆኜ ማለፍ የፈለግኩ ሰው ነበርኩ። አንፎርቹኔትሊ ግን እየለመንኩ አይደለም ኢንዳይሬክትሊ ቤጊንግ ሊሆን ይችላል፣ ግን እየለመንኩ ግን አደለሁ፣ እየተማጸንኩም አደለም። እውነቱን ላጋራችሁ እየ ነው አጋጣሚ ፕሬሸር ዶኝ ፕሬሸር ዶኝ ይሄን ላጋራ ስለፈለግኩ ነው እንጂ በጣም ብዙ ጊዜ እንደዚህ አይነት ሀሳቦች መጥቶብኝ አውቃል። እና ካዳመጣችሁኝ፣ ደግሞ ይህን ቪዲዮ ካያችሁ ታመሰግናለሁ ብቻ ይሄንን ትግል ይሄንን ትግል እንደ ሌሎች ማለት እንደ ሌሎች መብት ተሟጋቾች አይደለም ማየት ያለባችሁ። ለሌላው መብት ሳይሆን ለራሳችን። የእውነት የእውነት የእውነት ሰርቫይቫል ኢሹ፣ የእውነት ሰርቫይቫል ሹ ነው። የእውነት እውነት ልንገራችሁ እኔ ሚስት የለኝም ልጆች የሉኝም ቤተሰብ ብዙ ብዙ ነገር አለ። ብዙ ወደ ዲቴል አልገባም እና እስኪ ተረዱን። በጣም አመሰግናለሁ።

የገባ ነው። ማህበረሰቡን እያገለገልን የእኛም ጥያቄ የእኛም ጥያቄ።